ዛሬ ደግሞ እስኪ አንድ ወጣ ብለን ለየት ያለ ነገር እንመልከት። እሱም ነገር ምንድነው? እሱ ባለትዳር ብቻ የሚያሳድዱ ሴቶች በኢትዮጵያ እነሱን ትንሽ አየትን ለማድረግ እንሞክር። ይህ ነገር በነገራችን ላይ በአለማችንም ጭምሩ በኢትዮጵያ ብቻ አይደለም እና ያላገቡ ሴቶች በጣም በሚገርም ሁኔታ ካላገባ ወንድ ይልቅ በጣም ያገባ ወንድ የሚያሳድዱ አሉ። ይሄን ግን ማለት ሁሉም ማለት አይደለም። አብዛኛውን ግን ባለትዳርም ሆኖ ባለትዳርም ሳይሆኑ ላጤዎችም ሆነው በጣም በሚገርም ሁኔታ ካላገባ ወንድ ይልቅ ያገባውን ወንድ ሲያሳድዱ በተለያየ ጊዜ እንግዲህ የሚሰማ የሚነገርም እናንተም የምታውቁት በፍርድ ቤቶች አካባቢም ብዙ ጊዜ የምታዩት ነገር ነው። ምን አይነት ነገር ታያላችሁ? ባለትዳር ሆኖ ባለትዳርን ሴት ሲያማግጥ፣ ባለትዳር ወንድን ስታማግጥ እየተያዘች፣ ወይ ደግሞ እዛ አካባቢ ላይ ትዳሬን አንድ ሰው ቀማችኝ፣ አፓርታማ ውስጥ ሌላ ሴት አስቀምጧል፣ ንብረቱን ያሸሻል፣ በትዳሬ ላይ የማገጠ ነው ብዙ አይነት እንዲ ነገር ትሰማላችሁ። ብዙ በትዳራቸው ላይ የሚማግጡ ሰዎች በጣም በሚገርም ሁኔታ ባለትዳሮች ከሆኑ ባለትዳር ካልሆነች ሴት ጋር ነው። ባለትዳር ያልሆነች ሴት ደግሞ ባለትዳር ከሆነ ወንድ ጋር ነው። እነዚህ ሰዎች ጋር ምን ለየት ያለ ነገር አለ? የክፋት ጥግ ካልሆነ በስተቀር፣ የኃጢአት ጥግ ካልሆነ በስተቀር፣ የወንድምን ሚስት መመኘት የባለእንጀራን ትዳር መመኘት ካልሆነ በስተቀር አንድ ሴት ባለትዳር የሆነን ወንድ ማመገጧ ምንድን ነው ትርፏ? እቺ ነገር ለማየት ሞክር። እንግዲህ ሁላችሁም እንደምታውቁት ሁሉም ማለት ባይሆንም ኢኮኖሚካ ካገባ ወንድ እና ያላገባ ወንድ ኢኮኖሚካ እኩል አይደሉም። ያገባ ወንድ ኢኮኖሚካ ትንሽም ቢሆን የተወሰነ ያቺ ምስኪን ሴት ቤት ውስጥ ላፍታበት ያችን ቤት ውስጥ እየሰራ እሱ ውጭ እየሰራ እሷም እየሰራ እሱም እየሰራ የሁለት ሰዎች የጋራ ሀሳብ ተደምሮ የተሻለ ሀሳብ ፈጥሮ የተሻለ ገቢ ፈጥሮ የተሻለ ኢኮኖሚ ይገነባሉ ማ ባልና ሚስቶች ይህን የተሻለ ኢኮኖሚ የገነባው ሰው እንግዲህ ከዓመታት በኋላ ወደድኩ በምትለውም ይሁን ወደድኩሽ በሚላትም ይሁን እሷ መታም ይሁን እሱ ሄዶም ይሁን በትዳሩ ላይ ምን ይጀምራል? የሆነ የሚያማገጣት ሴት፣ ያላገባች ሴት። እሷም ደግሞ ባለትዳር እንደሆነ ታውቃለች። ምናልባት ሊነግራት የሚችለው አንዋደድም፣ በሴክስ አንጣጣምም፣ እሷ አክቲቭ አይደለችም፣ ንቁ አይደለችም፣ እንዳንቺ ቆንጆ አይደለችም፣ ማታለያ በጣም ብዙ ነገር ሊላት ይችላል። እና በሚገርማቸው ሁኔታ ያችኛውን መታለል ፈልጋ አይደለም፣ ታውቀዋለች። ባለትዳር ወንድ ጋራ መተኛት ወንጀል እንደሆነ ታውቃለች። ላታቅስ ይችላለች። በነገራችን ላይ ይሄ ምናልባት ብዙ ምናልባት አጋጣሚ እንድታውቀው የምፈልገው ነገር ቢኖር ኃጢአት ብቻ አይደለም፣ ወንጀልም ነው አንድ ባለትዳር የሆነችን ሴት ማማገጥ አንድ በትዳር የሆነ የሆነን ማማገጥ በጣም ወንጀል። በጣም እንደውም የሚገርማችሁ ያ ሰው የሕግ አካል ከሆነ የዛሬ ስንት ዓመት ምናልባት የተጠና ነገር ባወራ ደስ ይለኛል እንጂ በተለይ ያ ሰው የሕግ አካል ከሆነ ለምሳሌ እንደ ፌዴራል ሊሆን ይችላል እንደ ፖሊስ ሊሆን ይችላል። ምን ከሆነ የራሳቸው የሚዳኙበት እንትናል። አንዳንድ ሀገር ላይ እንደሰማሁና ኢትዮጵያ ውስጥም የሆነ ጊዜ ሬዲዮ ላይ እየሰራን የሰማሁት ነገር አለ እና እሱ ሜይ ቢ ሌላ ጊዜ ዲቴይል እነግራቸዋለሁ። እና የሰው ትዳር ማማገጥ ኃጢአት ብቻ አይደለም ወንጀልም ጭምር እኛ ሀገር ያው የሚይዘን ነገር ስላለ ኃጢያትንም ወንጀልንም እያየን አንዳንድ ጊዜ ዝም ስለምንል እንጂ ገፍቶ ከሄደ አንድ ሴት ባለትዳር ወንድን ማማገጥ እሱም ወንጀለኛው እሷም ወንጀለኛ፣ ወደ እሷ የመጣው ወደ እሱ የሄደችዋም ሴት ሁለቱም ተጠያቂ ናቸው። ዞሮ ዞሮ ግን ስለምንድን ነው ያገባ ሰው የሚፈልጉ? ስለ ኢኮኖሚ ምንም ሌላ ነገር ኖሩ አይደለም። በነገራችን ላይ አንድ ነገር ልንገራቸው እንግዲህ በጣም መጥፎ ልማድ አለ። አንዳንድ ጊዜ ምን ተለመደ መሰላችሁ? ሴቶቹ ይሄ ሚሊየነር የሆነ ወንድ አለ ሦስት መቶ አምስት መቶ ስድስት መቶ ሺህ ብር ምንም፣ ለሾፒንግ ቅዳሜ ቅዳሜ ምንም መስጠት ችግር የሌለበት በቃ ገንዘብ ችግር የሌለበት በጣም የፈለገችው ሆቴል የምትበላ የተፈለገችው ቦታ፣ በመቶ ሺዎች የምትፈልገውን ሽቶ፣ የምትፈልገውን ልብስ ገዝታ የምትገባ የምትፈልገውን ቅባት የምትጠቀም ያደርግላት በጣም ደስ ይላል። ይሄን ህይወት ትለምደዋለች። ከማጋ ትለምደዋለች ከአይሆኑ ሰዎች ጋር ትለምደዋለች። ከሚሆን ሰው ጋር የሚለምደ ሰዎች አሉ። ከማይሆኑ ሰው፣ ለምሳሌ ባለትዳር ከሆነ ጋር፣ በእድሜ ከማይመጣጩ፣ በበሽታ ከተያዘ ሰው ጋር፣ ወይ ሴክስ ምንም ማድረግ ከማይችል በቃ ኢንጆይ ለማድረግ ብቻ ከሚፈልጋ ሰው ጋር ይሄንን ህይወት ትለምደዋለች። ከዛ በኋላ ምን ሀፕን ያደርጋል። ይሄ ሰው አልፈልግሽም ብሎ ወይ ደግሞ ሌላ ሴት ጋር ሄዶ ወደታች ዝቅ ብላ መቶ ብር ከሚቸገር ሰው ጋር መኖራት ይችላል። ታች ያለው ምሳ ለመጋበዝ፣ በርገር ለመጋበዝ፣ ሸሚዝ ለመቀየር፣ ለመታጠብ እሱ ችግር አይደለም የሆንበት እሷ እላይ የለመደችው ሂልተን ሸራተን፣ ራት መብላት፣ ቁርስ መብላት፣ ምግብ መብላት ለምደዋለች። ዱባይ በየሳምንቱ መመላለስን ለምደዋለች። የ50 ሺ ብር፣ የ100 ሺ ብር ሽቶ ለምዳለች። በጣም የሚያማምሩ አልጋዎችን በ10 ሺዎች እየከፈለች ማደርን ለምደዋለች። 100 ሺ፣ 200 ሺ ብር ተከራይቶ ቤት እሷን ማስቀመጥ፣ ይሄን ህይወት ለምደዋለች። ከዚህ ህይወት ከዚህ ሰው ጋር ከተለያየች ወይ ደግሞ ይሄ ሰውዬ ባለትዳር ሆኖ እንደዚህ ኢንቨስት ሲያደርግ ኖሮ ከዚህ ሰውዬ ጋር ከተለያየች ወደታች ዝቅ ብላ ምናልባት በኢኮኖሚ ዛትማች ካላደገ ሰው ጋር መኖር በጣም ትቸገር። ይሄ አንድ ሴት እንዳይመስላት ኢትዮጵያ ውስጥ በብዙ ሺዎች የሚቆጠሩ ሴቶች ልማዳቸው ለዛ ነው። ይሄ ደሃ ወንድ ላይ ያላቸው እይታ እንትን መጥፎ የሆነ ከዚህ የተነሳ ነው። በቃ ሰውም አይመስላትም ደሃ ወንድ ሲሆን በቃ ሰውም አይመስላትም። አሁን ይሄ የብዙ ሰው የሆነን መጥቷል። በነገራችን የጥቂት ሴቶች ሳይሆን የብዙሃኑ ሴቶች በቃ ገንዘብ ከሌለው ሀብት ከሌለው በሚሊዮን ገንዘብ የማያዘንብ ከሆነ መኪናው የማያስደነግጥ ከሆነ እንደ ሰው ማታይ ሴት አለች፣ እግር የማታጠብ ሴት አለች። እንግዲህ ሀብታም ሆኖ ቢሆን ድሀ ሲሆን እግር የለውም። ሀብታም ሲሆን እግር አለው። ሀብታም ሲሆን ግዴታ ነው። ድሀ ሲሆን እግር አለማጠፍ ሀብተዋል ነው። እንደዚህም የሚሆንበት ቤት አለ እና ይሄ ምንድነው? በጣም መጥፎ መጥፎ እይታ ይሄ ሶሻል ሚዲያ ላይ የምናየው ፊልሞች ላይ የሚታየው ሁሉም የሚመኘው የክርስቲያኖ ሚስት እንዲህ አይነት ላይፍ ነው የምትኖረውና ና እኔ ይህን ላይፍ እንዴ አንዳንድ ጊዜ በነገራችን አንቺ ያቺ ሴት አደለሽ አንቺ መሆን የምችይው አንቺን ነው። አንተ መሆን የምችለው አንተን ነው። ይህን ተከትሎ ደግሞ ወንዶችም ምን ነው? በሰላም ነው። እንደዛ ጣልፋችሁ ይጣራችሁ። አረ ምን ሰላም አለ። እንደምታውቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ልንሆን አልቻልንም።

በቃ ራሳቸውን ከከተማው ሚሊነር ጋር ራሳቸውን ለማወዳደር ገና ስራውን በትክክል ሳይሰራ በጣም ውድ መኪና ለመንዳት አክት ለማድረግ በቃ እንዲህ ነው ለመባል ይሮጣል ነው እኔም መክር አንተ አንተ ነህ። የከተማ ሚሊነር ማሳደድ ትችላለች። በጣም ልቧ ወርቅ የሆነ ሴት ፈልገ ደሞ አንተ ማግኘት ትችላለህ። እንዳንተው ደሞ ልብ የምታይ ከነማነቱ ተቀብላ መኖር የምትፈልግ ሴት አለች። ስለዚህ እሷ አስቸጋሪ ወንድ ትወዳለች ማለት አንተ አስቸጋሪ ወንድ መሆን አለበት ማለት አይደለም። እሷ ውድ መኪና ትወዳለች ማለት አንተ ውድ መኪና መግዛት አለ በማለት ለስራ ከሚጠቅመው ውድ መኪና ከሆነ ያለህን ሸጠ በግር መሄድ የሚያስፈልግ ከሆነ ያለህን ሸጠ በግር ሄድ። ማሰብ ያለብን ቢዝነስ ላይ ከሆነ የቢዝነስ መር ነው መከተል ያለ። እሷን ለማስደሰት የምታደርገው ነገር በኋላ ራስህንም ኢኮኖሚህንም ቤተሰብ እንታጣ ያደርጋል። ስለዚህ ሴቶቹ ምን ለምደዋል? በጣም ክፉ ልማድ ለምደዋል። በጣም ክፉ በቃ በሚሊዮን ገንዘብ የማይበተን ከሆነ ወንድነቱ በቃ ጥያቄ ነው። ወንድ ልጅ እንግዲህ ወንድ የሚያደርገው ራሱ የቻለ መሰረታዊ ነገር አለ። ከዛ ውስጥ የቴስቴስትሮን ይባላል እንግዲህ የሴት ልጅ አንድ ፐርሰንት የወንድ ልጅ ሰባት የሚባል ነገር አለ። እና ሌላ ቪዲዮ ላይ በሰፊው ሰራላቸው። ወንዳ ወንድነትን የሚያላብስ ገንዘብ በሚሌን መንቀሳቀስ አይደል። እኔ በሚሌን ተንቀሳቅሰው የወንድነት ባህሪ የሌላቸው ሰዎች እናውቃለን። የወንድነት ባህሪ ማደለም እኮ የሰው ሚስት መመኘት፣ ከሆነ ሰው ጋር የሆነችን ሴት ካየሃት በብርሃን ፍጥነት ያችን ሴት በሌላ አይን ልታይ አይገባም። በቃ ያንተ አይደለችም። ያንተ ወንድነት አንድ ወንድነት ባህሪው ሰው ነው። ወንድ ልጅ የሱ አይመኝም፣ የሱን እግዚአብሔር እንደሚሰጠው ያምነ። ሴት ልጅም የሱ አትመኝ፣ የሱን ደግሞ እግዚአብሔር እንደሚሰጣት አታምናል። ዞሮ ዞሮ ነጥብ ምንድነው? ባለትዳር ወንድ ለምን ያሳደ? ሀብታም ወንድ የሚያሳድዱት ያ የለመዱት ህይወት አለ፣ ወይ ደግሞ ከጓደኛቸው ያዩት፣ ወይ ደግሞ እንዲኖራት የምትፈልገው ህይወት አለ። በቃ በጣም የሚያምር የወርቅ ቤት ውስጥ መግባት ትፈልጋለች። በነገራችን ላይ እንደነገር ልንገራቸው፣ ሀብታም ማግባት የምትፈልግን ሴት አታስጨንቋት። በቃ ያ ህይወት የሷ ነው። እንደ ማንኛውም ምከራት ነገር ግን ነው ደሃ ግቢ ብላ አትቆጣት። በቃ ፍላጎቷ ከሆነ ትሄድ። እሱ የሚፈልገው ቆንጆ። በነገራችን ላይ ምን መሰለ ከላይ የምንጠላው በውስጥ የምንመየው ነገር ቢኖር እኛ ሰዎች ቆንጆ ሴት እንፈልጋለን። በጣም ምርጥ ሴት፣ ቆንጆ ሴት እንፈልጋለን። ከላይ ግን የምናውረው ሌላ ነው፣ በውስጥ ግን የምንፈልገው ሌላ። ሴቶችም በጣም ሀብታም ሚሊነር ወንድ በሽታውም እድሜው ምን የፈለገ ይሆን በጣም ሚሊዮን ሀብታም፣ በቃ የራሱ ብዙ ነገር ያለው ወንድ ትፈልጋል። ከላይ ላትፈልግ ትችላል። ከውስጥ ግን የምትመኘው ከላይ የምናወራውና ከውስጥ የምንመኘው ነገር ላይ ይሄ ሁለት ባህሪ ያለው እንስሳዊና ሰዋዊ ባህሪ ያለው እንደሚባለው ከላይ የምንፈልገው ሌላ ነው፣ ከውስጥ የምንመኘው ደግሞ ሌላ ነው። ማንም ወንድ ቆንጆ ሴት ቢያገኝ ይጠላል? አይጠላም። ድንግል ሴት ቢያገኝ ይጠላል? አይጠላም። ሴቷ ሚሊነር ወንድ ብታገኝ ትጠላለች? አትጠላም። ከላይ ቆንጆ ብናገኝ ማናችንም አንጠላም። ይሄ ከውስጥ የምንመኘው ከላይ የምንጠላው ነገር ነውና ስናስመስል ነው። እንደዛ ምንለው ለማለት ያህል ዞሮ ዞሮ ሴቶች ሀብታም ወንድ ለምን ይፈልጋሉ? ያ ኢማጂን የሚያደርጉት ያ ህይወት ስላለ ወይ በፊልም ላይ ወይ በምን ላይ በምን ላይ ያዩት ያ ህይወት ስላለ ቆንጆ ወንድም ሀብታም ወንድም የሚፈልጉት ለዛ ነው። በተለይ ደግሞ የለመዱት ውድ ነገር ካለ፣ የለመዱት በጣም ወጣ ያለ ነገር ካለ፣ ከዛ የተነሳ ሀብታም ወንድ ባለትዳር ወንድንም ገንዘብ ስላለ እንጂ እውነት ባለትዳር ወንድን ማማገጥ ደስ የሚል ሆኖ አይደለም። ገንዘብ ስላለው ግን ብዙ ሴቶቹ በቃ ገንዘብም ይሰጣል እሱ ፋይሉን ትይዝበታለች በስልክ ላይ የፈለገ ስልክ ላይ ፋይሉን ትይዝበታለች ከዛ የተነሳ ዳይሬክትም ኢንዳይሬክትም ብር ከዛ ሰው ታገኛለች። አስደንግጣውም አስፈራርታውም ቤትህን በትናለሁ ትዳርህን በትናለሁ ብላ አስፈራርታውም ቢሆን ገንዘብ ትቀበሏለች። አንተ አትወደኝም አንተ እሷ ጋር ነው የምትሄደው። እኔ አንድ በቅርብ የገጠመችኝ ከስተምር አለች፣ እና የሆነ ሰው ወድጃለሁ፣ ሁሌ እሷ ጋር ነው መሄደው፣ ሁሌ እዛ ነው የሚያዝረው። አንዳንድ ጊዜ በፊት ቢሆን ፊልድ ነው ብሎ ይመጣ ነበር፣ እና አሁን እንደ በፊቱ አይመጣም። እንዴ አታፍሬም? ግን እንደዚህ ራሱ ማለት አታፍሪ በነገራችን ላይ ያን ያህል አልደነገጠችም። በቃ እንደ ኖርማል በቃ ምን መሰላችሁ፣ ይሄ የወደደ እውር ነው ይባላል። እና የወደደ ሰው ስለሚታወር ምንም ብታወሩት ያን ያህል አይደነግጥም። መደንገጥ የነበረበት መጀመሪያ ነው። ባለትዳር የወደደ ሴት መጀመሪያ መደንገጥ ነበረባት። ባለትዳር ሴት ስትወድ መጀመሪያ መደንገጥ አለብን። በነገራችን ላይ ሰው የምታይ ከሆነ አንተ ነጋግብተ ያንተን ሰው ያይ ባል በተቻላችሁ መጠን ይሄ በጣም አስቀያሚ በጣም ኃጢያት በጣምም ወንጀል ስለሆነ የከተማውን ባለ ሀብት ሴቶች እና ባለ ሀብት ወንዶች የምታባሩ ባለትዳር ሰዎች የምታባሩ የሰው ቤት የምትበጠበጡ ሰዎች ይሄንን ነገር እወቁ። ባለትዳር ወንድን ባለትዳር ሴትን ማማገጥ ወንጀል ነው፣ በጣም ከባድ ኃጢአት ነው፣ በጣም ደግሞ ከባድ ወንጀል ነው። ምናልባት የማታውቁ ካላችሁ ይሄን ቪዲዮ ለዘመድ ለጓደኛ እንደዚህ አይነት ችግር ላለባቸው ሰዎች ነገሩ። ያቺ ሴት አደባባይ ወጥታ ባለቤቷን ከከሰሰች ወንጀል ነው። በቃ ወንጀሉ ምንም ጥያቄ የለም ምናልባት እጃቸው ረጅም የሆኑ ሰዎች አሉ ብዙ ነቀር ልገት ሊሆኑ ይችላሉ ግን እሱን ለነሱ ትተን ግን ወንጀል ነው ስለዚህ በተቻላችሁ በተቻላችሁ መጠን ባለትዳር የምታሳዱ ሴቶች ትንሽ ሰብሰብ በሉ ምክንያቱም ነገ ባንቺ ህይወት ይሄው ራሱ ነው የሚሆነው የዘራሽውን መልሰሽ ታጭዳለች ነገ ካገባሽ ደግሞ በጣም አደገኛ የከተማው ማጋጭ ሰው ነው የምታገቢው ለምን አንቺ ያንን ነዋ ስታደርጊ ነበር አንተም ካገባ ነገ ማጋጭ ሴት ነው የምታገባው። ለምን ብለምትል አንተ ያንን ነው ስታደርግ የነበረው። የሰው ትዳር የምታማግጥ ከሆነ ነገ ደግሞ አትነግርህም ያንተን። ግን እኔ ምን አውቃለሁ መስላችሁ በጣም ጨዋ ከሶፍት የለሰለሰች ሴት በትዳሯ ላይ ማግጣ እንደዚህ ብታየዋት በታሪክ ቺ ትማግጣለች አትሉ። እሱን አይታችሁት አንተ ነው የምትማግጠው ነው ምትሉት ባለና ሚስቱን አይታችሁ። ግን ከአንዴ ሁለቴ ሶስቴ ከወንድ ጋር የተያዘችው ማነት እሷን ሲታዩ በታሪክ የማይመስሉ በቃ ጨዋ እኔ በፕሮቴስታንትም በእስልምናም በኦርቶዶክስም በጣም ጨዋ ጨዋ የሚመስሉ በጣም ልስልስ ያሉ ሴቶች አይቻል ግን በትዳራቸው ላይ የሚመለክቱ በጣም ልስልስ ያለው ይሄማ መንፈሳዊ ነው ይሄማ የመስጊድ ይሄማ የቸርች ይሄማ የቤተክርስቲያን ግን አደገኛ ማጋጭ እግዚአብሔርን የማይፈራ እግዚአብሔር የሚፈራ ሰው ይስጣቸው እግዚአብሔርን የማይፈራ ሰው በዚህ ድርጅ በነገራችን ላይ ከሰው ኃጢአት ይሰራል ግን የሆነ ጥግ ደግሞ አለ በቃ ይንትላል የሆነ ሰዓት ላይ ይሄ ነገር ለካ አይደለም ትላለ ህሊና እንግዲህ የቅርቡ ጌታ ነው፣ ይወቅሰሃል። እና ካልወቀሰ ችግር ነው። በተቻላችሁ መጠን ይሄን ነገር ትንሽ አስቡበት ለማለት እወዳለሁ። ምናልባት አለመግባባቶች፣ ጭቅጭቆች፣ ነገሮች በቃ ደስ የማይል ነገር ቤታችሁ ተፈጥሮ ቤቴን ጠልቼ ነው ያለሁት እና ደስተኛ አይደለሁም። በጣም ተቆጪ ሆኛለሁ፣ ተሳዳቢ ሆኛለሁ፣ ነገረኛ ሆኛለሁ፣ ኃይለኛ ሆኛለሁ። የባህሪ ለውጥ እኔ ጋር አለ፣ ባለ ቤቴን ጋር አለ፣ ትዳሬ ሰላም አይደለም፣ ደስ የሚለኝ ቦታ አይደለሁም እምትሉ ካላችሁ እስክትፈነዱ ትጠብቁ። ለራስሽ ራስሽ መድኃኒት ፈልጊበት። ያም መድኃኒት ምንድነው? የሥነ ልቦና ባለሙያ ጋር ሄዳ ምንድነው እስኪ ችግሮች ምንድን ናቸው፣ ከሙያ አንፃር ቢታይ ከመንፈሳዊ ነገር አንፃር፣ ከኢኮኖሚ አንፃር፣ ከጤና አንፃር፣ ከስፒሪቹዋል ላይፍ አንፃር ወይ ደግሞ ከአላማዎች ከሶሻል ላይፎች ከሰባቱም የህይወት ዘርፎች አንፃር ህይወቴ ቢታይና ከሙያ አንፃር ብማከርና ቤቴን ሰላም ትዳሬን ሰላም ባደርግ ብላችሁ አስቡና ሚያዚያ አንድ የሚጀመር ስልጠና አለ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ባለና ሚስቶች መኝታ ቤታችሁ ገብታችሁ ማንም ሳይሰማችሁ በሳምንት ሁለት ቀን ለአንዳንድ ሰዓት ኦንላይን ስልጠና በመውሰድ አንተም ችግርህን የምታይበት ነው፣ እሷም ችግሯን የምታይበት ነው፣ አንቺም ራስሽን የምታስተካክበት ነው፣ አንተም ራስን የምታስተካክልበት ስልጠና ነው። ይሄ ስልጠና እንዳያመልጣችሁ፣ የሚገርም ሰላም ቤታችሁ ላይ ታዩበታላችሁ። ይህም ቪዲዮ ለዘመድ፣ ለጓደኛ፣ ለቤተሰብ ሼር አድርጉላቸው። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። የ10 ዓመት፣ የ20 ዓመት፣ የ30 ዓመት ትዳር ያላችሁ የኔ የትዳር ታሪክ አስተማሪ ነው መካሪ ነው እናንተ ጋር መጥቼ አንዳንድ ነገር ቢል አንድ ምስኪን ሴትን ትዳሯን ከመፍረስ ባሏን ከማጣት ሚስቱን ከማጣት ይታደጋል ብላችሁ የምታስቡ የረጅም ጊዜ ኤክስፐሪንስ ካላችሁ ኤክስፐሪንሳችሁን ወደ መልሕቅ መታችሁ ሼር ማድረግ የብዙ መቶ ሺዎችን ባለና ሚስቶች ህይወት መታደግ ትችላላችሁ። እንዲሁ ዘውትን ማክሰኞ ነፃ ስልጠና አለ እንዳያመልጣችው። አድራሻችን መገናኛ ስለ ሽንፃ ሶስተኛ ፎቅ ቢሮ 311 ነው። የትዳር ኪም መጽሐፍ አለ። የትዳር ኪም መጽሐፍን ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ ብታነቡት የምመከራችሁ መጽሐፍ ነው። መጽሐፉንም ለመማከርም የምትፈልጉ 97745 ላይ ደውሉ። አመሰግናለሁ።